ክብረት ይስጥልን እንላለን። አቤና ሳምርዬ የምር ለክርስቲያኖ ሮናልዶ ሁሌም ሰላምና ጤና አመኝለታለሁ እንደዚህ በህይወቱ ተዝናንቶና በዓለም ስሙን በትልቅ መዝገብ አስመዝግቦ እግር ኳስን ቢያቁምና ቢሞትስ ምን ያስቆጫል? በእውነት ሰላም ይብዛል ለጸጋ ያመኑ ነኝ ማንቸው ብሎ መልእክቱ ልኳል። ትላንት በቀይ ካርዱ ተዋል ክርስቲያኖ ሮናልዶ ስልሳ አንደኛው ደቂቃ ላይ ልክ ነው ቀይ ካርዱ። የብሔራዊ ቡድኑ አሰልጣኝ በጣም ተቃውሞታል። ማንን የቀይ ካርዱ በፍጹም የቀይ ካርድ የሚያሰጥም የሚገባውም አይደለም ብለው ከጨዋታው በኋላ አስተያየት ሰጥተዋል። ግን ፖርቹጋል ሁለት ለዜሮ በሆነ ውጤት ተሸንፋለች። ይህንን ጨዋታ ከማርቲኔዝና ከኔ ማንን ነው የምታምኘው? እንዴት አንተ ልክ ነው ነው የምትለው? ልክ አደለም በደንብ ልክ ነው ነው ምለው ምንድን ነው አሁን ለምንድን ነው የምትቃወሚው? ያንን ን ለአንቺ ስለማስረዳ ነው እ ማርቲን ዘ ሳብ እንደሆነ ገብቶኛል። እውነቴ ነው የምናገርሽ። ለምንድን ነው የምትቃወሚው? ምን ሆነ? ምኑ ነው ምኑ ጋር ነው ስህተቱ የሆነው? እኮ ለኳስ ሲሻሙ ምናምን የማያሻማ የሚያጠራጥር ምናምን ነገር እኮ አይደለም። እንደዚህ በክርን እየተማታ ዝም ብለው ነው መደገፍ ስለፈለጉ ደግፈውት ይሆናል እንጂ አይ ዶንት ቲንክ ክርስቲያኖ ሮናልዶም ራሱ ይህንን ልክ ያልሆነ ነገር ነው ብሎ እንደሚያስብ አላምንም። እውነት ለመናገር ብቻ። ለማንኛውም እሱ ያው በቀይ ካርድ ወጣበት ጨዋታ ነው የነበረው። እና ማለፏን ሳታረጋገጥ ቀርታለች ፖርቹጋል። ጋር ታልፋለች፣ አዎ ታልፋለች፣ ግን ትላንት ማረጋገጥ ትችል ነበረ። እና ያንን ከሪፐብሊክ ኦፍ አየርላንድ ጋር የተደረገ ጨዋታ ነው ሳታሸንፍ በመቅረቷ ዘግታለች። ከዛ በተጨማሪ ግን የፈረንሳይ እና የዩክሬን ጨዋታ ያው ፈረንሳይ አራት ለዜሮ አድ ላይ ያሸነፈችው እሷም በቃ ማለፏን ያረጋገጠችበት ጨዋታ ሆኗል ይሄ የተደረገው ጨዋታ ትላንትና። ግን ከዚህ ከአፍሪካ ደግሞ የካሜሩን ለዓለም ዋንጫ ማለፍ አለመቻል በጣም ከአፍሪካ ዋንጫ ብትወርቅ ነበረ ጥሩ ለማንችስተር እሱማ ለማንችስተር ይሻል ነበር። ግን ከኮንጎ ጋር ያደረገችው ጨዋታ ነበረ። ከዲሞክራቲክ ሪፐብሊክ ኮንጎ ጋራ አንድ ለዜሮ በሆነ ውጤት ነው የተሸነፈችው። የሚገርመው ደግሞ ጎሎ የገባው ዘጠና አንደኛው ደቂቃ አካባቢ ላይ ነው። እና ግን ያው ለዓለም ዋንጫ ሳታልፍ ቀርታለች። ናይጄሪያና ጋቦን ያደረጉት ጨዋታ ደግሞ በናይጄሪያ አራት ለአንድ አሸናፊነት ያበቃ ሆኗል። ስለዚህ እነዚህ ክስተቶች ነበሩ ትላንት። መልካም በነበሩት የማጣሪያ ጨዋታዎች ላይ ቀደም ሲል ስናነሳው የነበረው የክርስቲያኖ ሮናልዶ በትላንትናው የሪፐብሊክ ኦፍ አይርላንድና የፖርቹጋል ጨዋታ በቀይ ካርድ ከሜዳ መውጣትን ተከትሎ እንግዲህ ሚዲያዎች ክርስቲያኖ ሮናልዶ ከዚህ በፊት በቀይ ካርድ የወጣባቸውን አጋጣሚዎች እየተነተኑ ይገኛሉ። ከማንቸስተር ዩናይትድ ጋራ በነበረበት ጊዜ አስቶን ቪላና ማንቸስተር ዩናይትድ ሲጫወቱ ማንቸስተር ደርቢ ላይ ፖርትስመዝ ከማንቸስተር ዩናይትድ እንደዚሁም አሁንም በድጋሜ በማንቸስተር ደርቢ ጨዋታ ላይ ለሪያል ማድሪድ ሲጫወት ደግሞ ሪያል ማድሪድ ከአልሜሪያ ጋራ ሲጫወቱ፣ ሪያል ማድሪድ ከማላጋ ጋራ ሲጫወቱ እና የማድሪድ ደርቢ ጨዋታ ላይ ክርስቲያኖ ሮናልዶ በቀይ ካርድ ወጥቷል። አሁን የጠቃቀስኳቸው ወደ ሰባት የሚደርሱ ምሳሌዎች ናቸው። ስምንተኛው ደግሞ አሁንም በሪያል ማድሪድ ማሊያ ለአትሌቲክ ክለብ ጋራ በተደረገ ጨዋታ 2014 ላይ በቀይ ካርድ ከሜዳ እየወጣበት ነው። ኮርዶባ ከሪያል ማድሪድ 2015 ላይ እንደዚሁም ሪያል ማድሪድ ከባርሴሎና ኤል ክላሲኮ ላይ በ2017 በቫሌንሲያ ና በዩቬንቱስ ጨዋታ እንደዚሁ ሁለት ለዜሮ በሆነ ውጤት 2018 ላይ ዩቬንቱስ ሲያሸንፍ ክርስቲያኖ ሮናልዶ በቀይ ካርድ ወጥቶ ነበረ። ለአልሂላል የተጫወተ አልሂላል ከአልነስር የተጫወቱ ለአልነስር እየተጫወተ እንደዚሁ በቀይ ካርድ ከሜዳ ወጥቷል። ይሄ 2024 ላይ የሆነ ነው። ትላንትና የሆነው 13ተኛው የክርስቲያኖ ሮናልዶ ቀይ ካርድ ነው። ግን ቅድም አድማጫችን እንዳለው በብሔራዊ ቡድን ደረጃ ግን የመጀመሪያውን ቀይ ነው ትላንትና ይህየው የሪፐብሊክ ኦፍ አየርላንዱ አሰልጣኝም በዚህ ጉዳይ ላይ የተናገሩት ነገር አለ። ወደ የተከታተ ጨዋቾች ወደ መልበሻ ቤት በቀጥታ የሚገባ ምን ነበር ስትባባሉ የነበሩት አለ። አንተ ዳኛው ላይ ጫና አሳድሬ በቀይ ካርድ እንድትወጣ ያደረክኝ አይነት ነገር ነው ያለኝ፣ እና እማምነው ነው ክርስቲያኖ ሮናልዶ በቃ ያቺን ስህተት ሰርቷታል። እንግዲህ እኔ ምን አርኩኝ ነው የሚሉት እሳቸው። ደግሞ ጭንቅላት ውስጥ ገብች በለው በለው አላልኩ መቼም አል እሺ ትላንት ያው ከነበሩት አነጋጋሪ ወይም ትኩረት ከሳቡ ነጥቦች መካከል አንደኛው የክልያን ምባፔ ጉዳይ ነው። አራት መቶኛ ጎሉ ላይ መድረሱ በጣም አስገራሚ ነው። የቺፕ ሪጎሬን ያገባ አንዱ፣ አዎ ጥሩ ነው፣ ግን ደግሞ በአጠቃላይ ከእድሜውማ አንጻር ስትመለከተው አራት መቶ በጣም ጥሩ ሂደት ላይ እንደሆነ የሚያሳይ ነው። ይደርሳል። እንደውም እንደዛ አይነት ንጽጽር ምናምኑ ለአንዳንድ ቦታ ላይ እየተጻፈ ነው። የክርስቲያኖ ሮናልዶ አድናቂ ስለሆነ ክርስቲያኖ ሮናልዶ ፕላን አድርጎ እየሰራበት የሚገኘው አንድ ሺህ ጎል ላይ የመድረስ እድል አለ ወይ የሚልም ደግሞ ሀሳብ እንደዚሁ እየተሰጠ እሱንም ስንመለከት ነበር። በነገራችን ላይ ይሄ አራት መቶ እሱ ራሱ በጣም አስደንቆኛል በጣም ገርሞኛል የሚለው ማስተያየት ነው የሰጠው። በዛ ላይ ደግሞ በዚህ በሃያ አንደኛው ክፍለ ዘመን እዚህ ቁጥር ላይ የደረሰ በሱ እድሜ ማለት ነው እዚህ ቁጥር ላይ እየደረሰ ተጫዋች የሚለም የሚሉ አስተያየቶችም አብረው እየተሰጡ ነበረ ፔሌ ሀያስድስት አመት ከመሆኑ በፊት አራት መቶ ጎሎችን አስቆጥሯል። ሀያስድስት አመት ሳይሞላው ማለት ነው እና የፔሌንም ጉዳይ አብረው ሲያነሱ ነበረ። በእርግጥ ክሊያን ምባፔም ከወደፊቱ ብዙ ስኬቶችን ማሳካት የሚችልበት ጊዜ ላይ ና እድል ላይ እንዳለ ይጠቀሳል ያለም ዋንጫንም እንደዚሁ ማሳካትና በዓለም ዋንጫ ጨዋታም ላይ የዋንጫ ጨዋታም ላይ ደግሞ ጎል በማስቆጠር ረገድም የእሱ ድርሻ ከፍ ያለ እንደነበረ ሁላችንም የምናስታውሰው ነው። ለማንኛውም ትናንት ትኩረት ከሳቡት ነጥቦች መካከል አንድ ይሄ የሚጠቀስ ይመስለኛል። በነገራችን ላይ ዘንድሮ በየሊጉና በየብሔራዊ ቡድን ጉዳዮች ላይ በጣም እየተሳካላቸው ካሉ ተጫዋቾች አንደኛው ኤምባፔ ነው። ሀላንድ አለ። ዴክላን ራይስ፣ ካይሴዶ እያልን የምንጠራቸው ተጫዋቾች አሉ አይደለም። ማንችስተር ዩናይትድ ኤልየት አንደርሰንን፣ ግድ የላችሁም፣ የሚያስፈርም ትናንትና፣ ምልጁ የመጀመሪያ ተሰላፊ ነበረ። ሜዳ ላይ የነበረው ግሬስ ልነግርሽ ከምችለው በላይ ነው። እንግሊዝ ሁለት ለዜሮ ባሸነፈችበት ጨዋታ ማለት ነው እና ዩናይትድ ቢያገኝ ለአሰልጣኝ ሩበን አሞሪምና ለማንችስተር ዩናይትድ ከፍተኛ የሆነ ከፍተኛ የሆነ መሻሻልን የማምጣት አቅም ያለው ምርጥ እንግሊዛዊ ተጫዋች ነው ኤሊየት አንደርሰን። የእውነት ለመናገር በአጠቃላይ በዘንድሮ የውድድር አመት ለኖቲንግ ሃም ፎረስት እንደዚሁም ደግሞ በእንግሊዝ ብሔራዊ ቡድን በአሰልጣኝ ቶማስ ቱሀይል ከተጠራበት ጊዜ ጀምሮ በጣም በጣም በጣም አሪፍ አገልግሎትን እየሰጠ የሚገኝ በጣም ጥሩ የውድድር አመትን እያሳለፉ ካሉ ተጫዋቾች መካከል አንዱ ኤሊየት አንደርሰን ነው። ስለዚህም ይሄ ተጫዋች ማንቸስተር ዩናይትድን ቢቀላቀል፣ አሰልጣኝ ሩበን አሞሪም መሀል ሜዳ ላይ ያለውን ችግር ለረጅም ጊዜ ሊፈታ የሚችልበት አቅም እንዳለው አንድ የእንግሊዝ ፕሪሚየር ሊግ ልምድ አለው። ማንችስተር ዩናይትድ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ላይ የፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ማስፈረሙ ምን ያህል እንደጠቀመው በብሪያን ኤምቤሞ በማቲያስ ኩኛ እያየን ነው አደለም? ስለዚህ አሁንም በፕሪሚየር ሊጉ ማላመድ ሳይፈልግ አሪፍ አሪፍ ተጫዋቾችን የራሱ ማድረግ የሚችልበት እድል የሚፈጠርለት ከሆነ በጣም በጣም አሪፍ ነው። ሄዶ በቃ ይሄ ልክ ከሚላላል ስክት የሚል ተጫዋች ነው። ፎር ዩር ሰርፕራይዝ ግን ትናንትና አሰልጣኝ ቶማስ ቱሄል በአደሞ አርተን ነው በኋላ ቀይሮ ያስወጡት ሰማንያ ምናምንኛው ደቂቃ ላይ ሰማንያ አራት አካባቢ ደቂቃ ላይ ኤልየት አንደርሰን ወጥቶ ነው አደሙ ዋርተን የገባው። ሁለቱም በማንቸስተር ዩናይትድ አይን ካረፈባቸው ተጫዋቾች መካከል አንዳቸው መሆናቸውን እናስታውሳልናል። ሁለቱ ዩናይትድ ይፈልጋቸዋል፣ መሀል ሜዳውን ለማጠናከር ከሚባሉ ተጫዋቾች መካከል ናቸው። አንዱ ሲወጣ አንዱ ሲገባ አየንና ወደፊት ማንቸስተር ዩናይትድ አደሞ ዋርተንን አስወጥቶ ኤልየት አንደርሰንን የሚያስገባ ኤልየት አንደርሰንን አስወጥቶ ደግሞ አደም ዋርተንን የሚያስገባ ቢሆን ምን ታስብ ያለች ለሱ ይሄ በእንግሊዝ ብሔራዊ ቡድን ተጫዋች አርል የተቀያየሩ ነው። ሁለቱም የዩናይትድ ሆነው ሁለቱም ማንቸስተር ዩናይትድ መጥተው ማንቸስተር ዩናይትድ እንደዛ እንደዛ ያልመሰለኝም። ፕላኑ ሁለቱንም አላለም እስካሁን ድረስ ባለው ሁኔታ አደለ። በአብዛኛው ለዩናይትድ መመኘት አልችልም። መመኘትማ ይቻላል። ቢሆንማ ምርጥ ነው ግን እስካሁን ድረስ ባሉን መረጃዎች፣ በሚወጡት መረጃዎች ማንችስተር ዩናይትድ የኤልየት አንደርሰንን ጉዳይ ነው በጣም በጥብቅ እየሰራበት የሚገኘው እና ገንዘቡም ደግሞ ቀላል አይደለም። ኤልየት አንደርሰንንም እንደገና ደግሞ አደም ወርተንንም ለማስፈረም ሚከብድ ሽ ሚከብድ ይመስለኛል ሳስበው። ሁለቱም ከፍተኛ ገንዘብ የሚጠይቁ ተጫዋቾች ከመሆናቸው አንጻር ነው። ከክለቡ ጋር የሚለያዩ በጥሬ ዞጎር መስኮት የሚለያዩ ተጫዋቾች እንዳሉ ሪፖርቶችም እየወጡ እያየነው። በእርግጥ ከዚህም በፊት የምናቃቸው ስሞች ናቸው። ለምሳሌ የኮቢ ማይኖ ጉዳይ፣ የጆሹዋ ዚርክዜ ጉዳይ ከማንችስተር ዩናይትድ ጋራ የመቆየት እድላቸው በጣም ጠባብና አነስተኛ እንደሆነ እያየን ነው። ኮቢ ማይኖ እንኳን ሰሞኑን ጉዳት አስተናግዷል የሚለው መረጃዎች ወጥተዋል። ግን ባይጎዳም ወደ ሜዳ ገብቶ አገልግሎት የሚሰጥበት እድል ስስ እንደሆነ አይተናል። የዜርክዜ ጉዳይ ግን አሰልጣኝ ሩበን አሞሪም እየተጠቀሙበት አይደለም። ሌላው ግን እንደዚሁ ከሀሪ ማጓየር፣ ከዛ በተጨማሪም ደግሞ ከካዚሚሮ የሚያገኛቸው ገንዘቦች አሉ ተብሎ እየተገለጸ ነው የሚገኘው። ግን ይሄ በፍጹም ቢያስኬድ አይመስልም። እንደውም አንዳንድ ቦታዎች ከዚህ ዜናና ከኔ ምኞት ቱ ይበልጣል። እንዴት፣ የአንተን ምኞት የሚያጠናክር ነገር እኮ ላመጣ ፈልጌ ነው። ሁሁሮን ጥር ላይ ሊያጠዋቸ አይችልም። ግን ምንድን ነው አሁን የሚባለው ከተጫዋቾች ሽያጭ ማንችስተር ዩናይትድ ገንዘቦችን የማግኘት እድሉ ሰፊ የሆነ ነው። ምክንያቱም ለዜርኪዝም ለማይኖም ጥያቄዎች እየቀረቡ ነው። እና ለምሳሌ አሁን ካዜሜሮ አይሆንም ግን ቢሆንና ወደ ሳውዲ መሄድ ከሆነ እንደዚህ እንደዚህ አይነት ነገሮች ስሌት ውስጥ ገብተው ማንችስተር ዩናይትድ ወደ አንድ መቶ ሀምሳ ሚሊዮን ፓውንድ አካባቢ የማግኘት እድል አለው ከውጭ ተጫዋቾች። አዎ የሚል ነገር አለ፣ ግን ይሄ ሪያሊስቲክ ከውጭ ተጫዋቾች ነው እንጂ ከካዚሜሮ ብቻ አይደለም። አይ ከሁሉም የሚሸጣቸዋል ተብለው ከሀሪ ማጓየርንም ጨምሮ ማለት እንደ አራቱ ተጫዋቾች ናቸው የተጠሩት፦ ሀሪ ማጓየር፣ ዜርኪዜ፣ ማይኖ እና ካዜሚሮ። አንደኛ ገንዘቡም እኔ በስቶብኛል ታይለር ማሌሽያ ዚህ ውስጥ የሚካተት ነው። የታይለር ማሌሽያ ምን ያህል ገንዘብ ያወጣል የሚለው ትንሽ የሚያነጋግር ቢሆንም ግን ሌሎችም ደግሞ በነጻም ደግሞ የሚወጡ ተጫዋቾችም ይኖራሉ። እንደ ቶም ሂተን አይነት ተጫዋቾች ከሱ እንኳ ምንም ያገኛል ተብሎ ስሌትም አልቀረበም። እንደውም ለታይለር ማሌሽያ ወደ አስራ ሶስት ሚሊዮን ፓውንድ አካባቢ ሊያገኝ ይችላል ማንችስተር ዩናይትድ ተብሎበታል። በጣም እናመሰግናለን ሳምሪ፣ እንደዚሁም ደግሞ አድማጮቻችንን አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለ አለም ትኖር። 2010